ትወርሳለ። ማንም ሌላ የሚወርሰው ሰው የለም። ሁሉም ይሞታል እኮ አባዬ። አቃለሁ ግን አንተ ቂል ልጅ ና እኔ እንደዚህን አይነት ልጅ ሊኖረኝም አይችልን። አባዬ እንደዛ አትበል አባዬ አትበለኝ ብሎ ጥሎት ወጣ። በጣም ነው የተናደደው። የካሊቦ አባት ቺናና ዳኒ ውጭ ላይ ተቀጣጥረው ተገናኙ። ዳኒ ምን ሆነ ነው? ምንም አልሆንኩም። ችግር ተፈጥሯል። ምን አይነት ችግር? የተጫወቱብን ነው። አይጫወቱብንም እኛ እንጫወቱባቸዋለን ያንቺ ይዛቸው ደግሞ አያልቅም ተይኝ በቃ በአሁኑ ሰዓት አይዞ ዳኒ ሁሉ ነገር ይስተካከላል እኔ በአሁኑ ሰዓት አይዞ አይደለም የሚያስፈልገኝ እና ምንድ ነው ብር ነው የሚያስፈልገኝ ብር በቃ እኔ ከዚህ በኋላ መጨነቅ አልፈልግም እና እሺ የቀበለዋለሁ ተቀበዩ ጥቅም ያለ ገንዘብ ተቀበዩና እኔም ገንዘብ ያስፈልገኛል ካሁን በኋላ አይዞ ምናምን እኔ ችግር ውስጥ ነው የገባሁት ስቃይ ውስጥ ነው የገባሁት ካሁን በኋላ ስቃይ ውስጥ መግባት አልችልም እኔ ደርስላቸዋለሁ እሰራላቸዋለሁ እነሱ መቼም ለእነሱ በቀል አያቀተኝም፣ አለችው። አንቺ ፉገራ መቼም አያልቅም ብሎ ጥሏት ሄደ። እሷም ተናዳ ወደ ቤት ሄደች። እንደምንሽ አድርገሽ ተቀበዩ ትግስትም ገደብ አለው ብሎ ጥሏት ሄደ። እሷም ቆም ብላ ከዛ በኋላ ታሄደች። ትሁትና የካሊቦ አባት ማድ ቤት ሆነው ያወሩ ነው። አባዬ፣ እሱም ተረዳ አለችው። ምንም አይነት ረዳው ነገር የለም። ነገሩ በሙሉ ያበላሸው ነው አውቃለሁ። እንዳንተ አይደለም ካሊቦ ይቸኩላል ስለዚህ አንተ ተረዳው ምንም ምረዳው ነገር የለም አሁን እኔ አንድ ነገር ላስቸግርሽ ዳኒ ምንም ነገር ቢጠይቅሽ እንዳትነግሪው እንደምታወሩ አውቃለሁ ደግሞ የቲና እንዳይነግራት አድርጊ እሺ አባዬ በተቻለ መጠን አድርገዋለሁ እኔ ኮ ሁሉም ነገር የነገርኩት አይደለም ቢሆንም ተጠንቀቂ ማንቺም ግን እንዳይነግራት አድርጊው አላት እሺ አባዬ ችግር የለውም በቃ ትሁቴ ደህናዋይ ብለዋት ወጣ ምን ድራውልሽ ነው ትሁቲ? ከአሁን በኋላ አባይ መጠንቀቅ አለብን። እሱማ ልክነሽ። ግን ውጭ ሆኖ ከሚሆኑ እዚህ ብሆን ብንጠነቀቅ ነው የሚሻለው አላት። እሺ አባይ ካልክማ ሁሉ ነገር ይስተካከላለችው። ዳኒ መጣ። ትሁት፣ እዚህ ቤት ምንድነው የተፈጠረው? ምንድን የተካሄደ ነው? ምን አውቃለሁ እኔ ምንም ነገር አጠይቀኝ ብላ ኮስተር አለች። ትሁት፣ የምታውቂው ነገር አለ። ደግሞ ቲናና እኔ ወንድም ናህታ እንዳልሆን እንዳወቁ፣ ለምንድን ነው ያነገርሽኝ? ለምን? እንደው ምን ነግርህ? ስንት ነገር ነግሬሃለሁ። ከዚህ ነገር ውጣ፣ ራስህን ጠብቅ፣ ተው ያልሆነ ውስጥ የገባህ ነው። ብዙ ጊዜ መክሬሃለሁ፣ ግን አንተ ልሰማ አትችልም። በመክረም ልሰማኝ አልተቻለም። እንዳወቁ እኔ በምን አውቃለሁ? አይ ምን የተወራ ነው? እኔ ያላቅ ምን ነጋለሁ? ለምን አነገርሽኝ? ለምን? እንደው ምን ነግርህ? እኔ ስንት መክሬሃለሁ። ገንዘብ ፍቅር አይሆንም። ምርጥ ልጅ ናት ያለች፣ እሷን አታስከፋት። ትሁ ታወቀች? ይሄ ነገር አላወቀችም። ለምን? እሷ ከነገርኳት ነገሩ በሙሉ ታበላሸዋለች። እኔ ቀስ በቀስ ነገሩን ማስተካከል ነው ያለብኝ። አሁንም ተመልሰህ እዚህ ቤት ልትሆን ትፈልጋለህ? ይህ ልይድ ብለሽ ነው? ነገራቶችን አስተካክዬ እወጣለሁ። ግን በጣም ነው ያፈርኩት አላትና፣ ትተዋ ሳሎን ሄዶ ተኛ። በጣም እንቅልፍ ወስዶታል። የካሊቦ አባት ምተዋል፣ ቁጭ ብሎ ያየ ነው። ደንግጦ ተነሳ። እንዴ ልጄ ዳኒ! እንዴ ልጄ ነው ያልከኝ? አዎ ልጄ። ለምንደ የደነገጥከው? እኔ አላቅም ምን ሆነህ ነው? እኔ አላቅም አባዬ፣ ምን እንደተፈጠረ አላቅም። ምን ሆነህ ነው? እኔ አላቅም አባዬ። በቃ ተረጋጋ። ምን መረጋጋት አለ ብለህ ነው እኔ? አባዬ፣ ያጠፋሁ ነገር በሙሉ ይቅርታን እጠይቃለሁ። አንዳንዴ ለፍቅር ብዬ ብዙ ጥፋት አትቼ ያለሁ መሰለኝ። አባቴ ይቅርታ። ምንም ይቅርታን አያስፈልግም፣ ግን ይቅርታን በሙሉ ማስተካከል ነው ያለብህ። ስለዚህ ምንም አትጨነቅ። እኔም ውለታ አለብኝ አለው። የምን ውለታ ነው አባዬ? የዋልክልኝ ውለታ አለ። ምንድነው እሱ? ቆይ እሱ ጊዜ ሲደርስ ሂሳብ ስንወራረድ ጊዜ እናየዋለን። የምን ሂሳብ ነው እሱ? አሁን አይደለም ጊዜ ሲደርስ ነው የምናወራው። እሺ ይሁን አለውና ጥሎት ወጣ። ትወት መታ ቁጭ ብላለች። ካሊቦ ከዚህ ቤት ውጪ። እኔ ውጪ ያላልኩሽም ነበር እኮ። የሚገባኝ ነገር ስጠኝ ስጠኝና አወጣለሁ። ምንድነው የሚገባሽ ነገር በቃ ውጪ። ባንቺ የመጣን ከእናት ከአባቴ ገልጣላ ነው። ስለዚህ ከዚህ ቤት መውጣት አለብሽ። ውጪ። ዝም ብሎ መውጣት ሜዳ ላይ መውደቅ አለ እኔ ምንም ነገር የሚያገባኝ ነገር የለም። ከዚህ ቤት ውጪ። እሺ እወጣለሁ እኮ አሁን ውጪ እኮ እኔ ብር ፈልገ ነው። ምን ያክል ብነው? አራት ሺህ ብር ብዬ አለሁ። እሰጥሻለሁ ግን አሁን መውጣት አለብሽ ከዚህ ቤት። ገና ሌላ አለ። ምንድነው እሱ? አንድ ቀን ራት መብራት አለብን። እሱ ግዴታ አይደለም። ግዴታ ነው። ከመስፈርቱ አንዱ ነው። ስለዚህ ራት መብላት አለብን። እሺ ያው አካባቢ አካውንትሽ አሁን ብር አስተላለፍ ይልሻለሁ። አሁን ግን ከዚህ ቤት ነቅለሽ መውጣት አለብሽ። አለወጣም ቤህ አለሁ ኮ እራት አለ ተነሽ ውጪ ብሎ ጎትቶ አወጣት። ካሊቦ ምን ሆነ ነው በር ዘጋባት። በር የደበደበች ነው ትሁት መጣች። ካሊቦ ምን ያደረክ ነው? ይሄ ኮ ስህተት እኮ ነው። ምን ማለት ነው? በእሷ የመጠኔ ከአባት የተጣልቻለሁ እሷ መቼ ይሄ ቤት ለቃ ልትወጣ አትፈልግም። እኮ ካሊቦ፣ እንደዛ አይደለም። መቼም ይሄ ብር መመላለሻችን ነው፣ ሲከፈት እኮ መግባቱ አይቀርም። ስለዚህ ነገሩ አታበላሸው፣ እንደ አባዬ ቀስ ብላት፣ ተረጋግተህ ብታደረገው ይሻላል። ትሁት የቺ ልጅ መቼም አትወጣም አውቃለሁ፣ ግን አሁን ብትገባ ይሻላል። እና ልክፈታት ነው? አዎ ብር ሰጥቻታል ነው። ቢሆንም እኮ ቋይ፣ ቀስ በቀስ ነው። አባዬም እምጣ እሺ አላትና ብሩ ተከፈ። እና አሁን ትግባ ነው የምትይው? አዎ ትግባ። ብርክ አሰላለፈትላት በኋላ እሷን ከገባች በኋላ ትቶ ሄደ። አባቱ ፍለግ አገኘው። አባቱ የሆነ ጸጥ ያለ ቦታ ቁጭ ብሎ መጻፍ ያነበበ ነው። አባይ ቋይ እዚህ መሆን በምን አውቀት ነው የመጣው? ቤት የለህም፣ ስራ ቦታ የለህም። እዚህ እንደምትሆን ስለማቅ ነው የመጣሁት። አሁን ጸጥ ያለ ቦታ ቁጭ ብ መጻፍ ያነበብኩ ነው። አሁን ምን ፈለግ? አባይ ግዴታን ታስፈልገኛ ነ እኮ ምንድነው? ምልልታ እቲና ወጥ ብርም ስጠኝ አለች። ስንት ብር? አራት መቶ ሺህ ብር ስጣት። ብሩ ችግር የለውም። ብቻን ንገላገላት። እኔ ሁሉ ነገ አስጠልቶኛል። ከእነዚህ ሰዎች መገላገል አለብን። እሺ አባዬ፣ በቅርቡ ይስተካከላል ሁሉ ነገር። አንተ በቅርብ ነው ቂለኛ ነህ አንተ አለው። አረ አባዬ እንደዛ አይደለም እሱ። ብሩማ ሰጥቻት አለሁ እራትም እንብላለች። እሺ፣ ግን እራቱ ከጀርባው የሆነ ነገር ሳይኖር አይቀርም። ተጠንቀቃት። ልጅቷ በጣም ሃርድ ናት። እሱ እኔም በደንብ አውቃለሁ። እና ምታ ከሆነ ለምን ጠየከኝ? አይ ላማክረህ ብዬ ነው። ምክርህ ያስፈልገኛል። በቃ አሁን ቤቱ ከአጠገቤ ዞር በልኝ አባዬ፣ ዞር በልኝ ቢህ አለው። እኔ ጸጥ ያለ ቦታ ነው የምፈልገው። እሺ ብሎ ትቶት ሄደ። አየው እሷም እሱም ወደ ቤት ተመለሰ። እንዴ አሁንም አለሽ? እንዴ አዎ እኮ ገና መስፈርት አለን እኮ ልተኛ። ተዘጋጅታለች። የምን መስፈርት ነው? ከዚህ ቤት ነቅረሽ ሞታል። ጎዳና መውደቅ ነው የምትፈልገው? ምንም ቢሆን እኮ ሚስትህ እኮ ነኝ። ቤትን ልከራይ እፈልጋለሁ። ምኖርበት ቤት እና በአፋጣኝ እንዲገኝ ላግዝሽ እንዴ? አይ አመሰግናለሁ። እሱን አልፈልግም እና በቃ ከዚህ ቤት ጥለሽ መውጣት ያለብሽ እኮ ብዬሻለሁ። ባንቺ የመጣ ከአባቴ ጋር አልጣላም። ገና አንድ ነገር ይቀረናል። እሱ ምንድ ነው? እራት ነው ። እሱ እኮ ግዴታ አይደለም። ግዴታ ነው በቃ። እሺ አንድ ቀን እንወጣለን አላት። እሷም ተስማማች። የሆነ ካፌ ቁጭ ብላ እየጠጣች ነው። ዳኒ መጣ። በሰላም ነው የምትጠጪ? አዎ ብር ሰጥቶሻል? አልሰጠኝም። ጠይቄዋለሁ ግን ሚሰጠኝ አይመስለኝም። እና ምን አግኝተሽ ነው እንደዚህ የምትጠጪው? መጠጣት የለብኝም እንዴ መጠጣት አለብኝ። ደበቀችበት፣ ብር እንደተቀበለች። እሺ አዘዘችለት የጠጡ እናን ጠጣም። የለም ዝም ብለህ ጠጣ እኮ ብሩ ሰቶሻል። አልሰጠኝ። ቲና ምን ይሆንሽ ነው? ሁሉ ነገር የደበቅሽ እኮ ነው። እኔ ካሁን በኋላ ማንም ሰው አያስፈልገኝም። እነሱ ማንተ ሁላችሁም ተነስታችሁብኛል። ማናችሁም አታስፈልጉኝ። እንዴ ካሁን በኋላ እኔ ካንተ ተለቼ መኖር አልችልም ያልሽኝ አልነበረም? ቤ ነበር ግን አሁን ሰው እንደማያስፈልገኝ ነው ዛሬ ብቻሽ መሆን ነው የምትፈልጊው መሰለኝ በቀኔ ሊሄድ አዎ፣ ሂድ በቃ ቤት እንገናኛለን። ወደ ቤት ሄደ። ወደ ቤት ሲገባ ጊዜ ካሊቦን ከቤት ሲወጣ ተገናኙ። ቆይ አንተ ልጅ ለምንደው የመጣ? ምን ችግር? ለምን አልመጣም? እህቴ እኮ ከዚህ ቤት ልትወጣ ነው። ሁሉ ነገር ጨርሳለች እና ትውጣ። እኔ ምን አገባኝ እንዴ። ምንም ማለት ነው? ምን አይነት ደረቅ ነህ? ይሄ እኮ የአባዬ ቤት እኮ ነው። በሴት ላይ ሸክም ሆነህ መኖር አይደብርህም? አንተ በሽማግሌ አባትህ ላይ ሸክም ሆነህ መኖር አይከብድህም? እንዴ ይሄ እኮ የአባቴ ንብረት ነው። ይሁና ይሁን ነው እንዴ? አዎ። አንተ ልጅ ከአጠገቤ ዙርም አትፈታተለኝ ካሊቦ አለውና ሂዶ ቁጭ አለ። ካሊቦም ትቶ ወጣ። እነዚህ ልጆች ምን ይሆን ነው ጊዜ ተዋቸው፣ በጊዜ ሁሉ ነገር ይደርሱበታል። አንተ ግን ተረጋጋ አለው። እሱማ ልክ ነሽ፣ ግን በጣም እኮ በአባቴ ቤት እኮ እንደፈለገ ሊሆን ነው ፈልገው የሚፈልገው፣ እሱማ አውቃለው። እናስ ከእሷ ጋር ምን ተስማማችሁ? ብር ስጠኝ አለችኝ ሰጠኋት፣ ግን አሁን አራት ግብዣ ነው ያለችኝ። ካሊቦ፣ ይሄ ነገር መጠንቀቅ አለብህ እቺ ልጅ ኃይለኛ ናት ታቃት፣ አለ አሁን ደግሞ ጸባይዋ ተስተካክለዋል። ስለዚህ እንደታስጠቃከበ ከራቱ ጀርባ የሆነ ነገር ሊኖር ይችላል። እኔ ይኳቃለሁ አጠነቅቃለሁ አላት። እሺ ይሁን ምን ችግር የለውም አለችው። እናት ታገባች ማድቢ ስራ የሰራች ዳኒ መጣ። ትሁት አንድ የሄዴን ጋድ አስደውኝ። ለምን ይቅርታ ልጠይቃት ይቅርታን እኮ ከዛ ነገር ውስጥ ወጥቶ ነው ሰውን ይቅርታ የሚጠይቀው እንጂ ነገን ልደግመው አይደለም። እባክሽ በእኔ ስልክ አታነሳም፣ አስደውኝ። እኔ አላስደውልም። እኔ መስሪያት ልታነሳ ትችላለች። ከዛ በኋላ አንተ ስታወራት ልትቀየመኝ ትችላለች። ከአሁን በኋላ ለእኔም አታነሳልኝም። ስለዚህ እኔ መደወል አልችልም። አንተ ብዙ ጊዜ መክሬህ አለሁ፣ ከዚህ ነገር ውጣ ብር። እኔ እኮ ለእሷ በጣም ወዳት አለሁ። መውደድ እኮ ፍቅር አይሆንም። እሷ ብር ምትፈልግ ልጅ አይደለችም፣ ጥሩ ልጅ ናት። ከዚህ ነገር ውጣና በንጹህ ፍቅር አብራችሁ መኖር ትችላላችሁ። አንቺ ደግሞ ነገርን ታካብጃለሽ። አሁን ወጠረቅተሃል። ለቀቱ ወጣለህ አለችው። ተናዶ ወጣ። ስልክ አልደውልም ስትለው ትሁትም ቲናም ደግሞ በሁሉም ነገር ፊት ነሳችሁ። አንቺ ልጅ ፊት ተነሳሽኝ እኮ ነው። ምን ሆነሽ ነው? አዎ አይሆን ሁሉም ነገር በቃ። ካሁን በኋላ ሰው በቃኝ። አንተም ተውከኝ፣ እነሱም ተውኝ። በቃ ሆነ ብቻ ይምን ነው የምፈልገው። ምን አስበሽ ነው? በቃ ሁሉ ነገር ብቻ ይወጣለው። አንተ ራቅ ብለህ መኖር አለብህ ነው እንዴ? አዎ መቶ። ለትሁት ደግሞ ትሁት፣ ቲናን ተጠንቀቂያት። ይሆን ነገር ያሰበች ነው። እኔ ምንም ነገር ልትነኛ አልፈለገችም እንዴ፣ ምን ነው ልፈረት? ፍሪያት አይደለም፣ ተጠንቀቂያት ነው። የሆን ነገር ልታረግ ነው። ልጅቷ በዝምታ ሁሉ ነገር በዝምታ ነው የምታረገው ብሎ መከራት። እሺ፣ ችግር የለውም። ትሁት መጣች፣ ማድ ቤት ገባች፣ ቢላዋ መክተፊያ ወጣች። ምን ልታረግ ነው? ትሁት፣ ቁርስ ልሰራ ነው። ስሪ። ያልተባልኩም እንዴ? ዛሬ ልሰሪ ይገባሽ። ያው ታጅያን አድል። እንዴ፣ በቃ ሰልቻ ያመጣልሻለሁ። እሺ። መቤት፣ እቺ ልጅ ዛሬ ምንድነው ጸባይኛ ያደረጋት? ካሊቦ ደግሞ መጽሐፍ ያነበበ ነው። መኝታ ክፍል። ትሁት ሻይ ይዛላት ገባች። ካሊቦ እች ልጅ ተጠንቀቃት፣ በጣም ጸባያኛ ሁላለች። አዎ እሱማ ልክ ነሽ እኮ ዳኒም እንደዛ ብሎኛል። ስለዚህ መጠንቀቅ አለብን አለችው። ዳኒም ተጠንቀቂያት፣ የሆነ ነገር አስባለች፣ በጣም ዝምተኛ ሆናለች ብሎኛል። እሷን ልክ ነው፣ በጣም ጸባያኛ ሆናለች፣ የሆነ ነገር አስባለች ማለት ነው። አዎ አንተ መጠንቀቅ አለብህ ሁላችንም እንጠነቅ። እሺ ቁጭ ብላ ልተኛ። አንቺ አልወጣሽም? አሁንም እራት ቀርቶናል እኮ። በቃ ነይ እንውጣ። እሺ ተጓብታ ተነሳች። አቅፋው ልትወጣት ስትፈልግ ዞር በይልኝ አላት። ወጡ። በመጨረሻ የሆነ እንጠጣለን። ምንም አንጠጣም፣ ምንም አያስፈልግም አላት። በመጨረሻ በመጠጥ ላይ መድኃኒት አድርጋ ይዛ ገባችና ካሊቦ ተሸወደ። ድግማ አድጎ ነው የጠጣው። መጨረሻው ምን ይሆን? ምንጠብቅ። ካሊቦ ምን ልታደርገው ነው? እሷ ይህን በሆኑ ጸባይ ወገስታ ከስር ስራቸው የምትሄደው የነበረው ትሁት በጣም ኃይለኛ ትሁት ሳትሆን ቲና በጣም ኃይለኛ ሴት ናት። በመጨረሻ በመጠጡ ላይ መድኃኒት አድርጋ ነው የሰጠችው። አባቱ አሁን ነው የሚናደደው የካሊቦ አባት፣ ምክንያቱ ያሰበው በሙሉ አልሆነም። ካሊቦ በሞኝነት እሷ በብልጥነ ተጫወተችበት። እራት ግብዣ ምን አለችውና የሆን ነገር ልታረገው ነው። በመጠጡ ላይ መድኃኒት ተጨመረችበት። አባቱ የፈራው ነገር ደረሰ ማለት ነው። በቀጣይ እንገናኝ። ወዳቸዋለሁ። ላይክ፣ ሼር፣ ሰብስክራይብ አድርጉ ውድ ቤተሰቦች።